ዛሬ ላስረዳሽ ነው። ምናምን ምንም ብትይኝ አልችልም፣ የልቤ ምንም አላደረኩም። ትናንትና የተፈጠረውን ነገር ላስረዳሽ ነው። እኔ የምላችሁ ቤተሰብ እንዴት ናችሁ? መጀመሪያ ማለት ነው፣ ማንም ሰው መጀመሪያ የፈለገውን ካደረገ በኋላ ይቅርታ ወይም ደግሞ በይቅርታ የሆነ ነገርን ለመሸፈን የሚሞክሩ ሰዎች በጣም ብዙ ጊዜ ነው። ግን አንድ ሰው ብዙ ጊዜ ጥፋት ያጠፋል። ሰው ደጋግሞ ያጠፋል። ለሩታ ግን ይሄ የመጀመሪያው አይደለም ልንገራቸው ማለት ነው። ብዙ ጊዜ ነው ለሩታ ጥፋት አጥፍቶ ይቅርታ የሚጠይቁት አብርሽም ሆነ ማንም ሰው ማለት ነው። በእነሱ ሕይወት ውስጥ ገብቶ ብዙ ጊዜ በቃ ይቅርታ ሩታ፣ ትላንትና እንደዚህ አድርጌ ነበረ በጣም ይቅርታ አድርግልኝ፣ እንደዚህ እያሉ ሕይወቷን ብጥብጥ የሚያደርጉት እነሱ ናቸው ማለት ነው። ነገር ግን ሩታ አብርሽ ያደረገውን ነገር በሙሉ ይቅር ብለው በቃ ይቅር ብለዋለች ማለት ትችላላችሁ። ምክንያቱም አንድ ሰው የሆነ ነገርን ይቅር ካላለ ከአብርሽ ጋር እንደዚህ ተገናኝታ ፕራንክስ ሲሰራት ፈረንጆ አግኝቷት እንደዚህ ሲያደርግ እሺ ብላ አትገኝም ነበረ ማለት ነው። ግን ይቅርታውን ተቀብላ ነው ወይም ደግሞ ከሱ ጋር መሆን ስለምትፈልግ ወልዳም ሆነ ወይም ደግሞ ሳትወልድ በፊት ይሄ አምስት ቀንም ሆነ ወይም ደሞ ሳምንትም ሆነ ከእሷ ጋር እንዲሆን ስለምትፈልግ ነው ከሱ ጋር እየተገናኘች የነበረው ማለት ነው ግን እራሱ ነው ጥፋተኛ ደግሞ ከእሱ ብሶ ምን አለ ዛሬ ማለት ነው ምን አለ እሱን መጨረሻ ላሰማችኋለሁ ቆይ እሱንም ያለውን ነገር ከዚህ በፊት ያስረድችኋለሁ ምን ሀሳብ በምን አይነት ሀሳብ እዚያ እንደተገኘሁኝ እዛ ሩም ውስጥ በምን አይነት ሀሳብ እንደተገኘሁኝ ብቻዬን አለመሆኔንም አውቅሻል አይደል ሩታ እሺ የዛሬ ወይም ደግሞ የትላንትናውን ፕራንክ እንደ እንዴት ልበላችሁ በቃ ማንም ሰው ያደረገው ወይም ደግሞ በሰው ተግፋፊነት ነው እያደረግኩት ትበል፣ ወይም ደግሞ እነሱ አድርጊ ስላሏት፣ ወይም ደግሞ አብርሽና እኔ መሀላችን ላይ ያለውን ነገር ለመፍታት ነው፣ ወይም ደግሞ ለኦዲየንስ ለማስረዳት ነው ይበሉ። ምንም ይበሉ ማለት ነው። ገባችሁ አይደለ? እዚህ ጋር ማለት ነው። እሺ እሱን እንረዳው። ባለፈዋ ሄደሽ አጠገቡ የተኛሽ ውስጥ ነገር እሱን ሁላ እንደውም እሩታ እሱን ሁላ አላነሳችም። ገባችሁ አይደለ? እንደውም ማንሳት ነበረባት ዛሬ ማለት ነው። እሺ የትላንትናው ይሁን የትላንትና እያደረግሽው እሺ፣ ወንዶች ገፋፍቶ ሊሆን ይችላል፣ ወይም ደግሞ ለኦዲንስ ለማስረዳት ሊሆን ይችላል። ነገር ግን ባለፈው ከአብረሽ አብረሽ ተኝተሽ ፕራንክ ያደረግሽው ብላ መጠየቅ ነበረባት። ገባችሁ አደለ? ይሄ አንዴ ሁለቴም አይደለም። ባለፈው አብረሽ ተኝተሽ ከአንተ ጋር ነው እያደርኩት ብለሽ ፕራንክ አደረግሽው። ሶ እሱ ታለፈ። አሁን ደግሞ እንግዲህ እሱ ጋር ተኝተሽ የሆነ በቃ እንትን ለማለት እንዴት ነው ከእሱ ለማማለል ለመሳም ከእሱ ጋር ለመተኛት አብረን እራት በልተን አብረን ነው የምናሳልፈው ምናምን ብለሽ ፕራንክ ለማድረግ ባለትዳር የሆነው የሆነው ሲጀመር እሱ ሲጀመር ክብር የለውም። አብርሽ ዛሬክ ስለ ክብር እያወራ ነበረ። ለራሱ ክብር ሲኖሮ፣ ለፋሚሊ ክብር ሲኖሮ፣ ለቤተሰብ ክብር ሲለሆኖ፣ ለሚስቱ ክብር ሲኖሮ ነው እሱ የሚከበረው። ልንገራቸው ማለት ነው አደል እንዴ? ነው ግን እሱ ምን ነው ብንከባበር ረባክ ተው ተገኘ በቃ እኔ አሁን አይመለከተኝም። ሲጀመር ከዛሬ በኋላ እንዳትደውልኝ ሰምተሽኛል አይደለም? እንዳትደውልኝ በስህተትም ቢሆን በቃ በምንም አይነት ጉዳይ እኔ አንቺ ማናገርም ማየትም አልፈልግም። ሲቀጥል ደግሞ የእውነት እኔ ሩታ ቢያደርገኝ ማለት ነው። ምን ልበላችሁ ግን፣ መጀመሪያ መናገር የምፈልገው ማለት ነው ታብሌን ላይ ያየነው ነው ተናንቆ ነው እንደዚህ ልብስ ሩታ ይዛ። እሱን ቪዲዮ ግን ቆርጣችሁ ነው ወይስ ለፎቶ ነው የተነሱት? እሱ ብታስገቡ ጥሩ ነበረ፣ ለእኛም ለፍትፈታ ሩታ ያው በፊት ሳታረግዝ የነበረችው ሩታ መጣች ብለን ጥሩ ነበረ። ግን ቪዲዮ ላይ አላየንም። ታብሌን ላይ ግን ተናንቆ አየን። ከዛ በኋላ ግን የለም ማለት ነው እና መጀመሪያ ሩታ አንቺ ቢያደርገኝ እኔ እስከ ቦታ ድረስ ወይም ደግሞ እነሱ እስካሉበት ድረስ መጥቼ አይደለም እንዳደውሉልኝ ብዬ የምናገረው ማለት ነው። ሁለተኛ እንዳደውሉ በስልኬ ብዬ ዘግቼ ማለት ነው። እቦልክ ነበረ ብሎክ እያለ ስልክ ሲፈጠር ለእኛ ቀላሉ ነገር በማንኛውም አፕሊኬሽን ውስጥ ብሎክ እያለ ብሎክ አድርገሽ መገላገል እያለብሽ ከነሱ ጋር ተገናኝተሽ በፊት የነበረውን ደስታ በቃ ሳቅሽን ደብቀሽ ወደ ለቅሶ ሊያመጡሽ ለሚፈልጉ ሰዎች ጋር ተገናኝተሽ እንደዚህ መሆን እራሱ ጥሩ አይደል። አንተን ብትሆን ማለት ነው፣ እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸውን እዚች ጋም ከፈረንጅም ጋር ከዛም በፊት ቀን የተገናኘንባቸውን ጊዜያት እሷን ይዘሀት እንደመጣ ባቅ ኖሮ ሲጀመር ከእና አላገኘሁም ነበር እንድጣ- አብርሽ እዚህ ጋር ማለት ነው። እኔ ሆን ብዬ አንተ አይደለም እያደረግከው እናውቃለን። ትላንትና ጓደኞች ሰብስቦ ሩታን ለማበሳጨት ስለሚፈልጉ ወይም ደሞ አንተን ፕራንክ ለማድረግ የሌለውን ነገር ባለትዳር የሆነውን ወንድ ማለት ነው በቃ ከሴት ጋር ያድራል አያድርም፣ ይሳሳማል፣ አይሳሳምም፣ ይሳሳታል አይሳሳትም የሚለውን ነገር ለመፈተን ነው አይደለ አይደለ፣ ፕራንክ ያደረጉት። ግን ይህንን ነገር እራስ ፈቅደ ነው በህይወት ውስጥ ያሉ ሰዎች አንተን ያንተን ህይወት እንደፈለጉ እንዲበጠብጡ ያንተን ሚስት እንደፈለጉ ደፍሮ ሊያወሩ ያንተን ሚስት ከፍ ዝቅ አድርጎ እንዲያወሩ የምታደርገው አንተ ነህ። መጀመሪያ አንተ ለራስና ለሚስት ክብር ይኑር፣ ሚስትን አስከብር ነው። ገባ አደለ? እኔ ነኝ እንዲያደረግኩት እኔ ነኝ እንዲያውቅ ያደረግኩት ወት ከሩ አይደለም። ቆየን እኔ እሱን የጠራሁት እኔ እሱን ላናገረው ነው። ሁለታችሁ በኔ ፊት እንድትከራከሩ ምናምን አይደለም። ቆይ እንዴ! ውስጣችሁ ላይ መናገር የምትፈልጉት ነገርም ካለ እዛው ጨርሳችሁ ብቻችሁ መግባት ማን የፈቀደላችሁ? እንዴ! ስነ ስርዓት የላችሁም እንዴ? በዚህ ልክ አብርሽ። ሩታዬ ሊንገርሽ አይደለ፣ በእናንተ ህይወት ውስጥ ገብተው ማንም ሰው እንደፈለገ እንዲያወራ የፈቀዳችሁት አንደኛ ራሳችሁ ናችሁ። ገባችሁ አይደል? ከመጀመሪያ ጀምሮ ማለት ነው። ሁለተኛ ደግሞ አብርሽ ነው አብሶ አንቺ እንድትረገጭ አንቺ እንድትገፊ አንቺ እንደፈለገ ማንም ሰው ተነስቶ አንቺን እንዲያወራ ወይም ደግሞ እንዲናገር ያንቺን ስም ጠርቶ እንደፈለጉ አንቺ ላይ መራመድ እንዲፈልጉ እያደረገ አብርሽ ነው። ልንገርሽ እ ማን የፈጠረው ምንም እንድታስረደኝ አልፈልግም። ገባህ አይደለም? ምንም እንድታስረደኝ አልፈልግም። ሲጀመር አንተ ህይወት ላይ ምንም አይነት ገደብ የለህም። ማንም እንደፈለገ ሲገባ ሲወጣ እንደፈለገ ሲሆን ከአንተ ጋር ኖርማል ነው። ስለትናንትም ሆነ ስለበፊቱም ሆነ ስለወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም። አንቺንም፣ አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል በስህተት ዳግመኛ እንዳት ደው ይልኝ። ስሚን፣ ቆይ ቆይ፣ አንዴ ቢያንስ አንዴ ማለት እኔ በሆነ ማለት ነው እንደ ኃይለኛ ነገር ልመልስልሽ ወይ ደሞ እንደፈለግኩ እንዳንቺ ማውራት ብችል ምናምን ብለሽ ወይ ደግሞ እራስሽን ያቺ ማለት ነው። ገባችሁ? አብርሽ ውሽሚት ማለት ነው። አንቺ እንደፈለግሽ ሩታ ልትናገሪያት፣ ሩታ አንቺ ህይወት ላይ ገብታ ብትበጠብጥ ወይ ደሞ ሩታ የሆነ ነገር ስለ አንቺ ህይወት ብታደርግ ወይም ደግሞ እንዴት ነው የሆነ በቃ አይደለ ልክ ሩታ እንዴት ነው ሩታን እንዴት ነው በምን አቅምሽ ነው ልትናገራት? ምቺ ገባሽ አይደለም። የሩታ ህይወት ውስጥ ገብተሽ ምትበጠብጭ አንቺ እንደፈለግሽ ባሏን የምታደርጊ አንቺ እንደፈለግሽ ምስሜው እንደፈለግሽ ምታደርጊ፣ ሲጀምር እሱ ፈቅዶ ነው፣ ሰው አይነው። እሱንማ ነገር ግን እንደ ሴትኛ ደግሞ ብታስቢ ኖሮ አብርሽ እና ሩታን ለማስታረቅ ትሞክሪ ነበር ገባሽ በፊት ጀምሮ ማለት ነው አንቺ ግን ከህይወታችን ውጪ ተብለሽ በጣም ቆይተዋል አንቺ ግን መውጣት አልፈለግሽም ከአብርሽ ጋር መሆኑ የምትፈልጊ ወንድ እንደሌለ ሲጀምር ወንድ እኮ አብርሽ ብቻ አይደለም እንዴ ስንት ስንት የሚያማልሉ ወንዶች አሉ ስንት የሚያማልሉ ከሀብት ብትሉ ሀብታም ከምን ብትሉ ምን ስንት ወንዶች አሉ ማለት ነው ገባችሁ አደለ ስለ ወንዶች ማውራቱ ይቅርና ነገር ግን አንቺ እንዴት ምን ምን ምን አፍ ኖሮሽ ነው ሩታ እንድትናገራት ሲጀመር የምትፈልጊ ማለት ነው። ሩታ ምን ስላረገችሽ? ሩታ ምን አረገች? አንቺ ነሽ በሩታ ህይወት ገብተሽ እንደፈለግሽ ምትበጠብጭ ገባሽ አደለ? እንደፈለግሽ ማለት ነው። ልክ ሁሌ አንቺን እንደ ቅዱስ፣ ሁሌ አንቺን እንደ መልአክ፣ አቲ መጀመሪያ ማለት ነው ገባሽ አደለ? ሲቀጥል ደግሞ ሁሌ ልክ ለአብርሽ አጋዥ ወይ ደግሞ ሁሌ ልክ አብርሽን ፈርተሽ ወይ ደግሞ ሁሌ ደግሞ በአብርሽ አብርሽ አንተን ስላከበርኩ ነው ምናምን አትበ ገባሻ ባንተው እኮ ይሄ የመነጋገር መፍቻ ነው። ኦኬ ስለዚህ ታስበ ያለሽ ቢያንስ ታረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው ሆነሽ ነው። አሁን ቢያንስ ንግግርሽን ነው እንኳን ለማስተካከል ሞክሪ። በጣም እየጮሽ ነው ያለሽው። እናምን አሁን እዚች ጋር ይቅርታ ልጠይቅሽ ነው መጣውት እያልኩሽ ነው። በቃ የተፈጠረው ነገር ላስረዳሽ ነው እየሞከርኩ ያለሁት ይቅርታሽን እንቅርት ያዝሽ ዓመተ ሙሉ ማለት ነው። አንቺን እንቅርት አይልቀቅሽ። ይቅርታ ልጠይቅ ነው ምትይ አንቺ የፈለግሽውን ነገር ካደረግሽ በኋላ ይቅርታ ምንም ነገር አያደርግላትም። ይቅርታ ልቧን አይመልስም። ገባሽ አይደለም? ብርጭቆ ስበሪና ማለት ነው። በፕላስተር ደቃቅነሽ አንድ ላይ አርገሽ በፕላስተር አሽገሹ ማለት ነው። ዋቀጅበት ገባሽ። እስቲ ጠጭ፣ ከዛ ዋ ይተርፋል እዛ ውስጥ ብርጭቆ ውስጥ በቃ እንደዛ ነው። አንድ ሰው የፈለገውን ነገር አድርጎ ይቅርታ መጠየቅ፣ ይቅርታ ሲጀመር እኮ የይቅርታ ቦታ አለው ገባሽ። አንቺ የምታደርጊ ግን ይቅርታ የማይደረግ ነገር ነው። ምታድርጊ ኢቨን ሁሌ ማለት ነው ይቅርታ ልጠይቅሽ ነው የመጣሁት። በአብርሽ በኩል ስለማቅ ነው ወይስ ያን ነገር ያናደደሽ ነገር አለ? ለምድን ነው እንደዚህ ምትኝ? ማለት ሰው እሺ፣ ቢያንስ ስነ ስርዓት ባለው መልኩ ይነጋገርበት። ይቅርታ ሌላ ነገር ኔ የሚለው ከዚህ በላይ ምን አይነት ሌላ ነገር አለ? ከባሏ ጋር አልጋ ክፍል ቁጭ ብለሽ ፕራንክ ላደርግ ነው ብለሽ ከዚህ በፊትም አብረሽ ተኝተሹ ከአንተ ጋር ነው ያደርኩት ብለሽ ፕራንክ አድርገሹ፣ ከዚህ በላይ ምን አይነት ሌላ ነገር አለ? ሌላ ነገር አለ እንዴ? ሲጀመር ሌላ ነገር ቢጎራማ እስካሁን የሰራሽው ነገር እራሱ በጣም ብዙ ነገር ነው። መሸፈን ምናምን የምር አንዳንዴ ቆም ብለሽ ለማሰብ ሞክሪ። ምንድና ምንድን ነው እየሆንኩኝ ያለሁት? ምን አይነት ስራ ነው እየሰራሁ ያለሁት? ተረጋግተን ለመነጋገር እንሞክር። አሁን ምንም ነገር አስቤ አይደለም፣ መጥፎ ነገር አስቤ አይደለም። ቢያንስ እንደማመጥ ትናንትና የተፈጠረውን ነገር ላስረዳሽ ነው። በቃ በዛ ታይም ስለመጣሽ ነገሮች አልገባትም ብዬ ስላሰብኩኝ ነው። ይቅርታ ልጠየቅሽ የመጣሁት እንጂ እንደዚህ አይነት መጥፎ ነገር እንደዚህ አይነት ትናንትና እንዲህ ተፈጥሮ ነበር እንድትይኝ አይደለም። ከዛ ባለፈ ስለኔ ማንነትም ስለኔ ምን መሆን እንዳለብኝም እንድትነግሪኝም አይደለም። ራሴን በራሴ በማውቀው ልክ አውቀዋለሁ። ሲጀምር ማለት ነው ያንቺ ተግባር ሲጀምር ከዚህ በላይ አንድ ሰው ማለት ነው አንድ ሰው የሆነ ነገርን እኔን ሳታቂኝ ወይም ደሞ እኔን ማንነቴን ሳታቂኝ ወይም ደሞ እኔን ምን እንደማደርግ ሳታቂኝ ስለ እኔ ማውራት አቺም ልቺ አቺም ባሏን እየማገሽ ባሏን እየሳምሽ ምን አይነት ሴት እንደሆንሽ በደንብ ነው የምታስታውቂ። ከዚህ በላይ ምን አይነት ሴት ማለት እንዴት ነው? የሰውን ባል እንደፈለግሽ እየሳምሽ፣ እየደባበሽ ልክ ሚስት ከምታደርገው በላይ እያደረግሽው አብረሽ ከሱ ጋር እየተኛሽ አብረሽ ከሱ ጋር ተኝተሽ ምናምን ፕራንክ ነው እያልሽ ምን አይነት ሴት እንድትባይ ጠብቀሽ ነበረ? የሴት ስነ ስርዓት ያላት ሴት ናት፣ የሴት ጀግና ናት እንድትባይ ጠብቀሽ ነበረ? ከሴት አዳሪነት የበለጠ ነው የምታደርጊ፣ ልንገርሽ ማለት ነው። አስረግጪ ደግሞ ስለማንነትሽ ምናም ትላለች እንዴ! ጥሩ ነው። ምንም ነገር ምንም ነገር የለም የሚጠቅመኝ ወንድ የምትሉት ይሄ ነው። ሚስቱን ማለት ልኳን ስለነገረች ከባላ ጋር የምትሟግጠዋን የእሷን ስነ ስርአት ወይም ደግሞ እሷ የምታደርገን በልኩ ስለነገረች ማለት ነው ራስሽን ለምንደ ምታሰድቢ ብሎ ማንን ነው ሩታን ነው እየሰደባት ያለው ገባችሁ አደለ ሲጀመር ይሄ የመጀመራችን አደለም ሩታም የመጀመሪያው አደለም ሁሌ ማለት ነው ሁሌ አንድ ሴት በአብርሽ ህይወት ውስጥ ገብታ ሩታ መታ እሷን ስታወራ ሩታን አይደግፍም አንድ ቀን እንኳን ማለት ነው ያችን ሴት ነው የሚደግፈው። ምንም ቢሆን ምንም ማለት ነው። አብርሽ በዚህ ልክ ክብር ያጣ ክብር የሌለው ሰው ነው። ገባችሁ አይደለ? እሱ ግን ስለ ክብር ያወራል። የትኛው ክብር? ስለ የትኛው ክብር? ስለ የትኛው? ሚስትን ስላስከበርካት? ስለ የትኛው? እራስን ስላስከበርከው? ማንም ሰው ገብቶ ህይወታችሁ ላይ እንዲጫወት ስለፈቀድከው ክብር ነው። ክብር ያምረዋል እንዴ ደግሞ። እኔ በቦታው ምንም ቁ ታሪክ አልነበረም አለ። ያንን ነገር ደግሞ ሁላችን የምናውቃለን፣ እሷም ታውቃለች ጠንቅቃ። ያሁሉ ሰው ሲገባ ከሩም ሽንት ቤት እንኳን ሲወጡ እነዛ ሰዎች በሙሉ አረ እነዚህ ምንም ምንም ማለት ነው የሚያወሩት ነገር አሱ ጣዕም የለውም። ቤተሰብ ሰላማቸው ይዘልኝ፣ ወዳቸዋለሁ፣ አከብራቸዋለሁ። በአዲስ ቪዲዮ እስከምንገናኝ ዛሬ ማለት ነው ዛሬ እንግዲህ እንትን ምንድ ነው ጌም አለ መሰለኝ እንግዲህ ካለ ያው ከመጡ መጡ። ነገር ግን ይሰምታችኋል። ሌላ ነገር ብዙ ነገር ተወርቷል። እንግዲህ እነዛ ዝንቦች ሰፈር ማለት ነው ብዙ ነገር ማውራት አልፈልግም። እንግዲህ የሩታቶች ጠንከር በሉ ወገባችሁን እሰር በአርጉ። እሺ ሰምታችኋል አይደለ? ሰምታችኋል። እና እንግዲህ በተረፈ ሰላማችሁ ብዛልኝ፣ ወዳችኋለሁ። ባይ ባይ